ሰሞኑን ኢየሩሳሌም ነበርኩኝ እና እመቤታችን ቤዛ ትባላለች አትባልም የሚለው እዚህ በጣም ብዙ እየተምታታ ስለሆነ፣ ነነ እምዬ ማርያም ቤዛ ነሽ አሉል ዓለም። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግጡ። በጣም ነው የገረመኝ። ስለዚህ ጉዳይ ዝም ማለት ነበር የፈለግኩኝ እንደው ፋዲ በአቅሙ ቤዛ እየተባለ እንዴ እመቤታችን ቤዛ አይደላችን፣ ቤዛ ልጇ ነው፣ አትደንግጡ። ቤዛ ማለት እንደዚህ ያለ ማን ነው? ፋዲ ብሎ እንጂ እንደዚህ ብሎ ራሱ የነገረኝ ማንዶን ታውቃላችሁ? ፋዲ ነው። ሹመትም አይኖራችሁ፣ እውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ፣ ማርያም ስላለችት ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃል። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምእዘሰ ኮነ ፍሳው ሰላም ሰላም ጤና ስጥልን። ውደ የተከበራችሁ የኢኦቲ ሪአክቲቬት ሰዎች እንደሞቃችሁልኝ፣ በአዲስ ቪዲዮ ተመልሼ ወጥቻለሁ። ዛሬ የምንመለከተው አባታችን አባ ገብረ ኪዳን ለአቡነ ገብርኤል የስህተት ትምህርት ድንቅ ምላሽ ሰጥተዋል። ዛሬ እሱን ሙሉ የምንመለከት ነው የሚሆነው። እነዚሁም ደግሞ እኛን የሚያስተምሩ ቁም ነገር የምንወስድባቸው ድንቅ ድንቅ ቪዲዮ ስላሉ ሁላችሁም የቪዲዮ ላይክ ማድረግ ጀምሮ ኮመንት ላይ የገባችሁ ማርያም ቤዛዊተ ዓለም እያላችሁ መጽሐፋችሁን እንዳትረሱ። ሰብስክራይብ ለምንድነው የማታደርጉት? ሰርግ በስተዋል። እንግዲህ እኔ ጋር ብቻ እንደሆነ አላውቅም፣ እና እኔ ጋር ፎር ዩ ፔጅ ነው ሊያጨናነቀው። ዩቲብ ስገባ፣ ቲክታክ ስገባ፣ ፌስቡክ ስገባ በጣም ያጨናነቀው። በዚሁ ላይ የምመለከተው ሁሉ ሰርግ ነው እና እንዲህ አይነት ሰርግም አለ አንቺ ደግሞ አንቺ ደግሞ እኔ እንደዚህ ነገር ስመለከት ምን በገዳጅ ነው የሚያገቡት እነዚህ ሰዎች? እንግዲህ ስለዚህ ጉዳይ የምታውቁ ካላችሁ አላውቅም። ይሄ ብቻም አይደለም። እስቲ እኔም ተመልከቱ አጉርሳት እሷ ደሞ ታጉርሳለች በንኡስ አፍ እማ ንስቲት አጉርሳት፣ አራ አይባልም። ሥርዓት እኮ ነው፣ ሥርዓት ነው። አንቺ ስራት እንደዚህ አ አጉር ፊልም ስንመለከት እኔ ይገርመኛል። በዚህ ጉዳይ ሀሳባችሁን በኮሜንት ላይ አስሩልኝ። ብቻ እያገባችሁ እንዲያውም አንድ እህት ሰለቻት በቃ ሰርግ በጣም በዛና አይሰለችም። በመሰረቱ እስቲ እናንተም እያገባችው እታችን ደግሞ እንዲህ የሚል መልእክት ያስተላልፋለች። እኔም ምለው ህዝቤም ኦርቶዶክሳውያን ከካናዳም፣ ከአሜሪካም፣ ከአውሮፓም ከአውስትራሊያም እየተጠራራ ይጋባል። እንደዚህ ምን ምን የመሳሰሉ ማለት ነው። ያገባሉ ይወልዳሉ። አጅሪት ምንድን ነው የምትሰሪው? አንቺስ ምንድን ነው የምትሰሪው? እስኪ እንነጋገር። የኔዋ የእኔዎቹ ጓደኞቼ ማለት ነው። ሰርግ ምንድን ነው? የኔ ወንጭ እኔ ወይኔ እኔ አልታደርኩም። የእናንተ ሰርግ ነው። ምላስ ስላልታደርጉ ይሄን መሰለኝ እ ምንድን ነው መስሪው አጅሪት፣ ተነሺ፣ አዳምሽን ፈልጊ። አዳምሽን ምናባት ያንቺ አዳም እኮ አሜሪካ አይደለም። አሜሪካ የለሽዋ ታቂ፣ ያለሽ ይሄ ለማንዶ አሜሪካ አይደለም። ያንቺ ባል ያለው ሜቢ ኢትዮጵያ ነው። ፈለግ ፈለግ አደርጌው?

ትላላችሁ ስቀልዳችሁ ነው። ለማንኛውም ግን የመር አጅሪት ማለት ነው ቆመሽ እንዳቀሪ አዳምሽ ፈልጊው ግዴታ። አንቺ ያለሽበት ሀገር አይደለም ዘንድሮ እንደዛ ነው። ያንቺ አዳም ምናልባት ካናዳ ወይ አውስትራሊያ ይሆናል። እና እስኪ ፈለግ ፈለግ አድርጊ በዛ ኤሪያ የኢትዮጵያውን ተውት። ገባችሁ? ኢትዮጵያውን ማለት ነው። ኢትዮጵያ ላይ ገባ ኢትዮጵያ አዳም ኢትዮጵያ ላይ አይደለም ያለው እንገርሽ። ያንቺ አዳም ካናዳ፣ አሜሪካ፣ አውስትራሊያ ኤሮፕ ነው

ስለዚህ እያገባ ነው እያገባነ እያገባችሁ የደረሳችሁ እያገባችሁ ያገባችሁ ደግሞ ከ120 ቤተሰብ ውስጥ አንድ የሚያገባ ይጥፋ ለምድር ማጠሩን ለምን ኮመንት ላይ ወንድሜ እያገባው ነው እና ለምን አትሉኝም? አልመጣምኛ እየት ናችሁ? ኢትዮጵያ ናቸው። አይ ምንድን ነው ሀገር ውጭ የላችሁ ካላችሁም ችግር የለው። ሀገር ውጭ ያላችሁ ፈለግ ፈለግ አድርጉ። ቤት ውስጥ ቁጭ ብላችሁ አይመጣላችሁ ኦፍኮርስ እግዚአብሔር ነው የሚያዘጋጀት ዳርን ግን ቁጭ ብለሽ እግርሽን ዳታጥፈሽ እጅሽን ዳታጥፈሽ ቁ አታገኘውም ፈለግ ፈለግ አድርገው አዳምን፣ ዞር ዞር በይ አንተም ህይወን ከፈለካት ቃኛ ተቃኛ ታርገ ዞር ዞር በል ውጣ ከቤት ብሏል። አባ አንድ ጊዜ እያስተማሩ እና ከቤት ውጡ ፈለግ ፈለግ አድርገው ለማለት እፈልጋለሁ። እንቀጥል። አባ ወይ ሶስቱን ስልጣነ ክህነት ንገረኝ። ድቁና ድቁና ቅስና ቅስና ጵጵስና ጵጵስና። ጎበዝ አምስቱን ቅንዋተ መስቀላት ንገረኝ። ሳዶር ሳዶር አላዶር አላዶር አዴራ አዴራ ዳናት ዳናት ሮዳስ ሮዳስ አምስቱን አእማረም ይስራን ንገረኝ። ሳድ አምስቱን አእማረም ይስራት ምስጢረ ስላሴ ምስጢረ ስላሴ ምስጢረ ስጋዌ ምስጢረ ስጋዌ ምስጢረ ቁርባን ምስጢረ ቁርባን ምስጢረ ጥምቀት ምስጢረ ጥምቀት ምስጢረ ትንሣኤ ሙታን ምስጢረ ትንሣኤ ሙታን። ሰባቱን ምስጢራተ ቤተ ክርስቲያን ንገረኝ። ምስጢረ ክህነት ምስጢረ ክህነት ምስጢረ ሜሮን ምስጢረ ሜሮን ምስጢረ ቀንዲል ምስጢረ ቀንዲል ምስጢረ ንስሓ አምላክ ልጆቻችን በዚህ መንገድ አሳድጉ። የምታገቡ ሰዎች ልጆቻችሁን በዚህ መንገድ አገባቸ ወለዳችሁ ያው ካገባችሁ ልጅ የሚያገር ነው፣ የእግዚአብሔር ስጦታ ነው። እግዚአብሔር ከፈቀደ ሰው ስትወልዱ በዚህ መንገድ ቢያንስ እንደዚህ ማስተማር ባችሉ እንኳን እነዚህ ቪዲዮዎችን ያሳያችሁ፣ በዚህ መንገድ እንዲያርጉና እንዲቀረጹ ማድረግ ሲያላችሁ፣ ለወንድማችን እግዚአብሔር አምላክ ልጁን ያሳደግለት። ሌላው ደግሞ የአባታችን የአባ ገብረ ኪዳን ቪዲዮ ነው፣ ለአቡነ ገብርኤል የስህተት ትምህርት ምን ላይ ሰጥተዋል እሱን የምንመለከት ነው የሚሆነው። እስ ከዛ ፊት ግን የራሳቸው የአባታችን አባ ገብረ ኪዳን አንድ ምክር ሰምተን እንመለስ። ፈጽመን እግዚአብሔር የሰጠንን አደራ ለማበርከት ያብቃል። ትንሳኤ ልቡና ያድለን እና በየጊዜው ልባችን ይንሸራተታል እና ቢወድቅም ተስፋ ትቁረቱ የወደቀውን ልባችን በተስፋ ያንሳልን። በኃጢአት የወደቀውን ሰውነታችን በንስሐ ያንሳል። ሀገራችንም ከውድቀት ያንሳልን። በትንሳኤው ብርሃን በየህንበት ሁሉ የክፋት የኃጢአት፣ የተንኮል የጦርነቱን ጨለማ ሁሉ ይግፈፍልን። እንግዲህ ዲያቆኑ ምን ብሎናል? ምንድና ያለን? በሰላም ግቡ ማለት ምን ማለት ነው? አስቀድሳችኋል፣ ጸሎተ ንሳ ተደግሞላችሁ፣ ንሳ ገብቷችኋል፣ ወንጌል ተነቦላችሁ፣ አምናችኋል፣ በጳውሎስና በሐዋርያት መልዕክት ጸንታችኋል፣ ስጋ ወደሙ ተቀብላችኋል። በሰላም የሚቀራችሁ የት ነው? ገነት ግቡ ነው። በሰላም ግቡ የተባለች ቤታችን ሳትሆን መንግስተ ሰማያት ነው። እንግዲህ ለጊዜው ወደ ቤታችሁ ለፍጻሜው ወደ መንግስተ ሰማያት በሰላም ግቡ። እግዚአብሔር ከሁላችን ጋር ይሁን፣ ገዳሙን ይጠብቅልን፣ በዚህ ያሉ አባቶችን የሚያዝናል። ወስብሐት ለእግዚአብሔር። አባታችን የበለን ጤና ይስጥልን አሚን ብለናል ሁላችንም። እሺ ለአቡነ ገብርኤል ያው ስህተቱን ያልሰማ ሰው አለ ቤት ለማላስብ በድጋሚ አላስደምጣችሁም። ድንግል ማርያም ቤዛ አትባልም፣ ቤዛ ቤት ዓለም አትባልም፣ እነ ሚካኤልም ገብርኤል ጨምሮ ቤዛ አይባሉም የሚል ከብዙ ስህተቶች መሀል አንዱ ስህተት ነውና እስቲ አባታችን ምን አሉ፣ የሚለው ነገር ደግሞ እንስማቸው። እኔ አንድ ገጠመኝ ልንገራቸው። ሰሞኑን ኢየሩሳሌም ነበርኩኝ እና እመቤታችን ቤዛ ትባላለች፣ አትባልም የሚለው እዚህ በጣም ብዙ እየተምታታ ስለሆነ ብዙ ሰው ስለዚህ ጉዳይ መልስ ስጠን ምናምን ያለ ቴክስትም ያደርግልኛል። ዝም ብዬ ቁጭ ብዬ ስል ጋይድ የሚያደርገን ሰው ጀሚር ይባላል እና ጀሚር ሲሄድ ልጁ ልጁን ተካልን። ልጁ ፋዲ ይባላል። አዎ ሰበሰብኩት አለ። ፋዲ ይባላል እና እኔ የምተዋወቅ ሰውን ስሙን መጠየቅ ደስ ይለኛል። ማን ነው ስም ስለው፣ ፋዲ አለኝ። አረብኛ ነው። ፋዲ ማለት ምን ማለት ነው ስለው፣ ቤዛ ማለት ነው አለኝ። እኔ በጣም ነው የገረመው። እና ፋዲ እኮ ቤዛ ተብሏል ሁለት ሶስት መምህራን ጋር ፋዲን አስታውቀዋለሁ ከነ ትርጉሙ በእንግሊዝኛ እንዲተረጉምልን እያደረግኩ እና ፋዲ ምን ማለት ነው ግን? ቤዛ ስለው ራስን እንደ ክርስቶስ ለሌላው አሳልፎ መስጠት ማለት ነው። ቤዛ ማለት እንደዚህ አለማን ነው። ፋዲ በሉ እንደዚህ ብሎ ራሱ የነገረኝ ማን እንደሆነ ታውቃላችሁ? ፋዲ ነው። እና በጣም ገረመኝ። እግዚአብሔር እንዴት ነው የሚያስተምረው? በጣም ነው የገረመኝ። ስለዚህ ጉዳይ ዝም ማለት ነበር የፈለግኩኝ አንደኛ ማንም ሰው ትልቅ ሰው የሚሆን ትንሽ ሰው ይስታል። ወደ መንገዱ እንዲመጥገም አለው እንጂ ይልቅ ይዞት እንዲጠፋ ነው አልፈልግም። እግዚአብሔር በሚያውቅ ዝም ማለ ፈልጌ ሳለ ፋዲ እንደዚህ አለኝ። እናም ከዛ እኔ ለዚህ ለዚህ ለዚህ የስሙ ትርጓሜ ዮሐንስ ወንጌል ነገርኩት አልቦ ፍቅር ዘይአቢ እምዝ ፍቅር ከመንዚ ዘይሜጡ ቤዛ ነፍሰቢሱ ራሱን ለባልንጀራው አሳልፎ ከሚሰጥ በቀር ከዚህ የሚበልጥ ፍቅር የለም። ራሱን ለባልንጀራው አሳልፎ የሚሰጥ ከዚህ የሚበልጥ ፍቅር የለም። ይህንን በእንግሊዝኛ ስልኬ ላይ መጽሐፍ ቅዱስ አውጥቻ ያስነበብኩት ፋዲም ፎቶ አንስቶ አረብኛ መጽሐፍ ቅዱስ ያነበዋለሁ ብሎ ሄደላቸዋል እና በጣም ብዙ ሊቃውንት ትምህርት ሰጡበት ስለከረሙ እምቤታችን ቤዛችን ናት። ቤዛችንም የሆነችው ምን በማድረግ እንደሆነ አንድ ሶስት ሀሳብ ብቻ ልንገራችሁ። በጣም የሚያስደንቁ የሚያስደንቁ ጉዳዮች ቤዛ ማለት ምን ማለት ነው? ምትክ፣ ለውጥ መጽሐፌን፣ አንብቡት ማስታወቂያ እየሰራው ሊሆን ቢ እንጂ ድንግል የምትባለው መጽሐፌ ላይ አንድ ምዕራፍ ምዕራፍ ስድስት ላይ ቤዛዊት ብዬ ጽፍ ያለው ማንበብ የእናንተ ድርሻ ነው። አይደለ ጉዳዩ ከመነሳቱ በፊት ይሄ ጉዳይ ወደ እኔ ወደዚህ ጉዳይ አልመጣሁም። ቀድሜ ግን ሀሳቡን ጽፌያለሁ በዚህ ጉዳይ ላይ እና ቤዛ ምትክ፣ ለውጥ፣ ጥብቅና፣ ጠበቃ መሆን፣ መዋጀት፣ አዳኝነት፣ መታደግ እንደማለት ነው። ለጌታ ቤዛ ሲባል የራሱ ትርጉም አለው። ብዙ ሊቃውንት ብዙ ስላሉበት እዚህ ጉዳይ ብዙ ማለት አልፈለግም። እመቤታችን ቤዛ ስንላት ከጌታ ጋር አስተካክለን ሳይሆን ለውጥ ማለት ነው። ምንድን ነው ለውጥ? ከመጀመሪያይቱ ሴት የጎደለ የጎደሉ ነገሮች ነበሩ። ያንን በዚያችኛይቱ ሴት ምትክ ይዛ በመገኘት ነው ቤዛ የሆነችው። ቤዛን ለውጥ በመሆን የመጀመሪያው እናታችን ሔዋን እምነት ጎድሏት ነበር። ምንድን አልኳችሁ ንገሩኝ እንጂ እምነት ይጎላት ነበር፣ እምነት ይጎላት ነበር። ምንድ ነው እምነቱ? ለመበላይቱ እንትኮ በለሰ ሞተ ትመውቱ ይህንን እፀ በለስ ስትበሉ ትሞታላችሁ አላችሁ። ማነው እንደዚህ ያለው? እግዚአብሔር። ሰይጣን መጣና ይህንን በለስ ስትበሉ ምን ትሆናላችሁ? አምላክ ትሆናላችሁ አሁን ይሄን ይሄን ስታምን የእግዚአብሔርን ቃል ካደች ማለት ነው። ስለዚህ እናታችን ይሄን ምን ጎደላት? እምነት ጎደላት። እግዚአብሔርን ተጠራጠረችው። አይ ሊሆን አይችልም ብላ ዲያብሎስ አመነች እናመነች እግዚአብሔርን ካደች፣ በተግባር ካደች ማለት የእግዚአብሔርን ቃል ተጠራጠረች። እግዚአብሔር ዓይናችሁ እንዳይገለጽ ስለፈለገ ነው እንጂ እውር እንድትሆኑ ፈልጎ እውር ናችሁ እንድትቀሩ ፈልጎ ነው እንጂ ስለምትሞቱ አይደለም ብሎ ዲያብሎስ ሲነግራት፣ አሃ ነው ብላ የእግዚአብሔርን ሀሳብ ተጠራጥራ የዲያብሎስን ተቀበለች። አሁን የመጀመሪያ የመጀመሪያዊቱ ሴት እምነት ስላጣች በዚያ እምነት ማጣት ምክንያት ሞት ወደዚህ ዓለም ገባ። ከዚያስ ሁለተኛዊቱ ሔዋን ድንግል ማርያም ምን አደረገች? እግዚአብሔርን ትወልጃለሽ የምትወልጅው በድንግልና ነው አላት። ይሄ ነገር እንዴት ነው ሊሆን የሚችለው ብላ ጠየቀች። እኔ ወንድ አላውቅም። ቅዱስ ጎርጎርዮስ ዘንዚናዙ ይህን ሲተረጎመው ወንድ አላውቅም ማለት እስከ ጭራሹ ከወንድ ጋር የመኖር ሀሳብ የለኝም ማለቷ ነው። ሌሎችም ቅዱስ አትናቴዎስ፣ ቅዱስ ቄርሎስ ተርጉመውታል። ሶስቱ እስከ ፍፃሜው ድረስ ህሊና የራሱ የታተመ ነው ማለቷ ነበረ። ታዲያ ምናለ ለእግዚአብሔር የሚሳነው ነገር የለም ማለት ነው። ለእግዚአብሔር የሚሳነው ነገር የለም ተወልጃለሻል። እንደ ቃልህ ይደረግልኝ። ልብ በል ዛሬ አምላክ ሰው ከሆነ በኋላ ሰዎች ሁሉ እንዴት አምላክ ይሆናል እያሉ ማመናክቷቸዋል። ታምር ከተደረገ በኋላ ድንግል ማርያም ግን ሆኖ የማያውቅን ምስጢር ለመጀመሪያ ጊዜ ያመነችው የመጀመሪያይቱ ምእመን ናት። የመጀመሪያቱ አማኝ ሆኖም አያውቅም ምስጢር። እስራኤል ባህር ቢሸከሩ አይደንቅም። ይሄ ኖህ በውሃ ላይ ሲሳፈፍ ስለተነገረ እናውቀው። ደመና ከሰማይ ህብስት ቢያወርድ አይደንቀንም። ይሄ እግዚአብሔር መጋቢ ነው፣ ባድዋን መሬት እንድታበቅል አድጓታለና። ፈርዖን ቢሰጥም እሱም አይደንቀንም። እግዚአብሔር ጠላትን ማጥፋቱና መግደሉ መቅጣቱ የታወቀ ነው። የሚደንቀን ግን ድንግል ድንግል እንደሆነች መጽነሷ፣ ድንግል ከወለደች በኋላ ድንግል መሆኗ፣ ሴት አምላክን ወልዷ መታቀፏ ግሩም ነው። ይሄ አይኑ መንክር ዘይደሉ ከመናንክር እንደው ልናደንቅ የሚገባን እንደው ድንቅ ታምር ምንድን ነው ይላል ቅዱስ ኤራቅዲስ ሃይማኖተ አበው ምዕራፍ አርባ ዘጠኝ ቁጥር አምስት ላይ ሲናገር ልናደንቀው የሚገባ ድንቅ ነገር ምንድን ነው? ሰማይኑ ዘአዝነመ ኅብስተ ሰማይ ዝናምን ያዘነመ ሰማይ ነው የሚደንቅህ፣ ወሚመ አምላክ ዘለብሰ ስጋ ወይስ ሰው የሆነ አምላክ ይደንቅሃል። በትርኑ

ያለ ወንድ ዘር የወለደች ከወለደች በኋላ ድንግልና ታትማ የምትኖር ሴት ትደንቅሃለች። አንታ አይሁዳዊ ለመት ብለኒ፣ ምን ትውቱ ታምራት ዘተገብረ ባህቤ ክሙ በእናንተ ዘንድ የተጠመረ የተደረገ ታምራት ምንድን ነው? እስኪ ታምር ንገረኝ። ክርስቲያኖች የምትመኩበት ምን ታምራላችሁ የምትለኝ ከሆነ ምን ትውቱ ፅንስ ዘይንበለ ዘር ወወሊት ዘይንበለ መወልዲት ወምድረ ወለገ ተረክበማይተመድንግርና አንተ፣ ያለ ዘር መጽነስ ምንድን ነው? ተወለደች በኋላ ድንግል መሆን ምንድን ነው? ኮኩኒ ዛንቃ ማየ ውሃ ያፈለቀ አለት ይደንቅሃልን? ወሚመ መስቀል ዘቀደሰ ዓለመ፣ ወይስ ዓለመን የቀደሰ መስቀል ይደንቅሃል? ምን ጥዑቱ ስርቀተ ስባት እግዚአብሔር፣ የእግዚአብሔር ብርሃን በቤተልሔም መገለጡ ምንድን ነው? ስባተን ሆነት እረኞች ምስጋና ምንድን ነው? ጎረተ ኮከብ በግኔፍ እና ኮከቡ ከሶማሊ እየተሰወረ ብቻውን እየተገለጠ መሄዱ ምንድን ነው? ሐዊር በውስተ ባሂል እዘይርህስ ሀገሪሁ እግሮቹ ሳይረጡበት በባህር ላይ መራመድ ምንድን ነው? ሐዊር አንካሳት የአንካሶች መሮጥ ምንድን ነው? የሙታን መነሳት ምንድን ነው? ተገሰጽም ዝንቱ ታምር ወስግል ለዘተሰግለ ይህ ታምር አይተህ አንተ ሰው ተገሰጽ፣ ተማር ለተሰቀለው አምላክ ምስጋየት ይላል። ታምር ይሏቸዋል። የድንግር የድንግል ማርያም ማፅም ይህን የሚደንቀን ሆኖ የማያውቅን ነገር ያመነች ብጽት ኤልሳቤጥም እንዲህ ነበር ያለቻት ብጽት አንቲ እንተታመኒ ከመይከውል ቃል ዘተዘ ነገሮች ከእግዚአብሔር ተልከው የነገሮች ቃል እንደሚሆን የምታመኝ አንቺ ብጽ ነሽ። ያመንሽ አንቺ ብጽ ነች። ሔዋን የሌላትን እምነት ይዛ በመገኘት የህዋን ጠበቃዋ ድንግል ማርያም ነው። ቤተሰዋ ነው። ለአባታችን አባ ገብረ ኪዳን እድሜና ጤና ይስጥልን። እንግዲህ በዚህ መንገድ ድንቅ የሆነ ምላይ ሰጥተውበታል እና ያው ብዙ ሊቃውንት ብዙ ብሎበታል። እሳቸውም እንግዲህ በእሳቸው በኩል ያለው ነገር አስቀምጠዋል። ከዚህ በፊትም ይሄ ነገር ከመነሳቱ በፊትም በመጽሐፋቸው ላይ ቤዛ ማለት መማለን ነው። ድንግል ማርያም ቤዛ ስንላት የሚለውን ነገር ጽፎ አስቀምጠዋልና እሱንም ገዝቶ አሀቲ ድንግል የሚለው መጽሐፍ ገዝቶ ማንበብም ተገቢ ነው እና እዛ ላይ የምናገኘው ሀሳብ ነው። የእኛ ድክመት ነው እንጂ ቤተ ክርስቲያን በየመጽሐፍቶቻቸው ላይ ስለ ድንግል ማርያም በጻፉ በነገረ ማርያም በሚናገሩ መጽሐፍቶች ሁሉ ቤዛ ስትባል በምን አንጻር ነው የሚለውን ነገር አስቀምጠዋል። ምንም ከክርስቶስ ቤዛነት ጋር የሚተካከል ነገር የለውም፣ በምንም የማይገናኝ ነገር ነው እና በድጋሚ ላይ ለአባታችን ቃሎትን ያሰማለን። በምድር ላይ ያሉ በርካታ ሃይማኖቶች ሁሉም ማለት በሚቻል ሁኔታ የሚመሩበት ሃይማኖታዊ ታላቅ መጽሐፍ አላቸው። ታዲያ ከነዛ ሁሉ መጽሐፍት መካከል እውነተኛና ከፈጣሪ የተሰጠው የፈጣሪ ቃል ብቸኛው መጽሐፍ መጽሐፍ ቅዱስ ብቻ እንደሆነ የኛ የክርስቲያኖች መጽሐፍ ብቻ እንደሆነ በምን መልኩ ማስረዳትና ማስረጃ ማቅረብ ይቻላል? ዛሬ የምናየው እንግዲህ ይህንን ነው። የእውነተኛው ፈጣሪ የእግዚአብሔር ቃል መጽሐፍ ቅዱስ ብቻ እንደሆነ ከምናሳይበት ሁለት መንገዶች መካከል አንደኛው የውስጥ ማስረጃዎች ነው፣ ሁለተኛው ደግሞ የውጭ ማስረጃዎች ነው። የውስጥ ማስረጃዎች ማለትም መጽሐፍ ቅዱስ ላይ ያሉ እውነቶች ማለት ነው። ከነዛ መካከል አንዱ የትንቢት እውነተኝነት ነው። እንግዲህ መጽሐፍ ቅዱስ እንደምታውቁት በ1600 ዘመናት ልዩነት ውስጥ የተጻፈ መጽሐፍ ነው። የዘፍጥረት ከዘፍጥረት ጀምሮ እስከ አንስራኢ ድረስ ያለውን ዘመን ስንቆጥረው 1600 ዘመናትን የሚያስቆጥር መጽሐፍ ነው። እንደዚህ አይነት መጽሐፍ በነገራችን ላይ ሌላ ሃይማኖት ፈጽሞ የለውም። ይሄ የእኛ ሃይማኖት ብቻ ያለው መጽሐፍ ነው። በዚህ መጽሐፍ ውስጥ ታዲያ እጅግ ከብዙ ዘመናት በፊት አስቀድሞ የተነገሩ ትንቢቶች ከብዙ ዘመናት በኋላ ሲፈጸሙ፣ ቀጥታ በመጽሐፍ ቅዱስ የተገለጡ እንዲሁም በታሪክ የተረጋገጡ በርካታ እውነቶች አሉ፣ መጽሐፍ ቅዱስ ውስጥ ማለት ነው። ትንቢት ማለት ከሰው ልጅ ከመገመትም አቅም በላይ የሆኑ ነገሮችን ማወቅና ዲቴል እያንዳንዱን ነገር አብራርቶ መጽሐፍ ነው ከግምት የሚለየው ትልቁ ነገርም ይሄ ነው። ግምት የሆነ ነገር እንደዚህ ሊፈጠር ይችላል ሊላችሁ ይችላል። ዲቴል እያንዳንዱ የት እንደሚፈጸም፣ በማን እንደሚፈጸም፣ በመልኩ እንደሚፈጸም ግን ዲቴል ሊናገር አይችልም። መጽሐፍ ቅዱስ ግን እያንዳንዷን ነገር ስለ ብዙ ጉዳዮች፣ ስለ ታሪክ፣ ስለ ነገስታት፣ ስለ ሀገሮች መውደቅ፣ ስለ ጌታችን ኢየሱስ ክርስቶስ እያንዳንዱ ሁኔታዎች ከብዙ ዘመናት አስቀድሞ በመጽሐፍ ቅዱስ ላይ ትንቢት ተነግረዋል። የተናገረውን ትንቢት ደግሞ ቀጥታ አንዳች ሳይፋለስና ሳይቀነስ ራሱ ሙሉ ለሙሉ ተፈጽሟል። ስለዚህ ይህ አንዱ የመጽሐፍ ቅዱስ እውነተኝነት ማረጋገጫ ነው። ሁለተኛው ደግሞ የመጽሐፉ ወጥነት ነው። እንዳልኳችሁ መጽሐፍ ቅዱስ የተጻፈው በ1600 ዘመናት ልዩነት መካከል ነው። ሰው በዚህ 1600 ዘመናት መካከል ከአርባ በላይ የሆኑ ሰዎች ነው የጻፉት። እንዲሁም ደግሞ በተለያየ የእውቀት ደረጃ ላይ እና በተለያየ የስራ ዘርፍ ላይ ያሉ ሰዎች የጻፉት ነው። ከነዚህ ጸሐፊያን መካከል እውቀት ያላቸው ጠቢባን የሚባሉት ራሱ በጣት የሚቆጠሩ ናቸው። አብዛኞቹ እረኞችና አሳ አጥማጆች የነበሩ ናቸው። እነዚህ ሁሉ በዚህ ሁሉ ዘመን ልዩነት ውስጥ መካከል እንኳ ጽፈው ነገር ግን የሀሳብ ወይንም የይዘት ልዩነት ግን አንዳች የለውም። ፍጹም ወጥነት ያለው መጽሐፍ ነው። እንደዚህ አይነት መጽሐፍ ፈጽሞ በዓለም ታሪክ የለም። በዚህ ዘመን አንድ አይነት የእውቀት ደረጃ ላይ ያሉ ሰዎች በአንድ ርዕሰ ጉዳይ ላይ ብቻ እንኳን ቢጽፉ የተለያየ አይነት ሀሳብ ነው የሚያቀርቡት መጽሐፍ ቅዱስ ግን እጅግ በጣም በርካታ ሀሳቦችን የያዘ ቢሆንም እጅግ በጣም የተለያየ አይነት የዕውቀት ደረጃ ያላቸው ሰዎች የጻፉት ቢሆንም እጅግ በጣም በርካታ ከአርባ በላይ ሰዎች የጻፉት ቢሆንም ነገር ግን ፍጹም ወጥነት ያለውና የአንዱ ሀሳብ ከሌላው ጋር የማይጋጭ ነው። በይዘት ደረጃ መጽሐፍ ቅዱስ ውስጥ የሚጋጭ አንዳችም ነገር ፈጽሞ አለመኖሩ ይህን የመጽሐፍ ቅዱስ እውነተኝነት ማረጋገጫ ይሆናል። ሌላኛው ነገር ደግሞ የውጭ ማስረጃ ነው። የውጭ ማስረጃ ማለት ሰዎች መጽሐፍ ቅዱስን ባይቀበሉት ወይም መጽሐፍ ቅዱስ ውስጥ የተጻፉትን ነገር ባይቀበሉ ከመጽሐፍ ውጭ ባሉ ማስረጃዎች መጽሐፍ ቅዱስ ውስጥ ያለው እውነት እንደሆነ በመልኩ የሚያረጋግጡበት መንገድ ማለት ነው የመጀመሪያው የከርሰ ምድር ወይንም የአርኪኦሎጂስቶች ማረጋገጫ ነው። አርኪኦሎጂስቶች በመጽሐፍ ቅዱስ ላይ ያሉትን ብዙ ታሪኮቹ እውነተኝነት አረጋግጠዋል። ያውም ደግሞ ሐሰተኝነቱን ለማረጋገጥ በሞከሩ ቁጥር ነው እውነተኝነቱን ያረጋገጡት ማለት ነው። በመጽሐፍ ቅዱስ ላይ የተገለጡት አብዛኛዎቹ ነገሮች በአርኪኦሎጂስቶች ተረጋግጠዋል። በእርግጠኛ መጽሐፍ ቅዱስ ላይ ያሉትን እውነቶች የተቀበልነው አርኪኦሎጂስቶች ስላረጋገጡት አይደለም፣ ነገር ግን ያንን አርኪኦሎጂስቶች አረጋግጠውታል። ሙሴና ሕዝበ እስራኤል በኤርትራ ባህር እንደተሻገሩ የኤርትራ ባህር አርኪኦሎጂስቶች ጥናት አድርገው በርካታ ነገሮችን አግኝተዋል። አስቀድሞ በብሉይ ኪዳን የተነገሩ በእሳት የጠፋችውን ምድር አርኪኦሎጂስቶች አግኝተዋታል። ኢያሪኮ የፈራረሰውን ግንብ አግኝተውታል። እግዚአብሔር አምላክ ኑ እንውረድ፣ ቋንቋቸውን እንደበላልቀ ብለው ያፈራረሰው ባቢሎን ግንብ ተገኝቷል። እጅግ በጣም በርካታ በመጽሐፍ ቅዱስ የተነገሩ ታሪኮችና ኩነቶች በአርኪኦሎጂስቶች ጥናት ተረጋግጠዋል። ስለዚህ ይህ በራሱ የመጽሐፍ ቅዱስ በመጽሐፍ ቅዱስ የተገለጡትን ነገሮች እውነተኝነት ያረጋግጣል ማለት ነው። ሌላኛው ደግሞ የታሪክ ምስክርነት ነው። ማለትም በመጽሐፍ ቅዱስ ላይ ያሉ የተጠቀሱ ግለሰቦች የምርም በዛ ዘመን እንደነበሩ በተለያየ መልኩ ከመጽሐፍ ቅዱስ ውጪ በሆኑ ማስረጃዎች ማረጋገጥ መቻሉ ነው። ንጉስ ዳዊት እንደነበረ ንጉስ ሰለሞን እንደነበረ ነቢዩ ሙሴ እንደነበረ በጣም በርካታ ብሉይ ኪዳን የነበሩ ሰዎች ሁሉ እንደነበሩ በርካታ ማስረጃዎች አሉ ከመጽሐፍ ቅዱስ ውጭ የሆኑ ማለት ነው። ጌታ ኢየሱስ ክርስቶስ በዚህ ምድር ላይ እንደነበረ አስራ ሁለት ሐዋርያት እንደነበሩት አስራ ሁለቱም ሐዋርያት ስለ ኢየሱስ ክርስቶስ ሞትና ትንሣኤ እየሰበኩ በብዙ መከራ ውስጥ አልፈው እንደሞቱ ከክርስቲያናዊ ማስረጃ ውጭ የሆኑ ማስረጃዎች የታሪክ ማስረጃዎች ራሱ በርካታ አሉ። ስለዚህ ይህም የመጽሐፍ ቅዱስን እውነተኝነት ያረጋግጣል ማለት ነው። ሌላኛው ደግሞ የሳይንስ ማረጋገጫ ነው። ሳይንስ እንግዲህ በቅርብ ዓመታት የመጣ የሰው ልጅ ስልጣኔ ነው። እያንዳንዱ ነገሮች የፈተሸ እውነተኝነቱን የሚያረጋግጥ ነገር ነው። አሁን እኛ ሳይንስን በመጽሐፍ ቅዱሱ ስለተገለጡት ነገሮች እውነተኝነት እንደ ማስረጃ ስናቀርብ ስለተራ ነገሮች አይደለም የምናወራው አንዳንድ ሰዎች አስቀድሞ በሰዎች ልማድ ውስጥ የሚታወቁ መድኃኒቶችን እውነተኛ መድኃኒትነታቸውን ሰዎች ማረጋገጣቸውን ወይም ሳይንስ ማረጋገጡን እንደ ማስረጃ ያቀርባሉ። ክርስትና ግን የሚያቀርበው እንደዛ አይነቱን አይደለም፣ በፍጹም በየትኛውም ሰው ከትክክለኛ አምላክ ውጭ ያለ ሰው ሊያውቀው የማይችላቸው በመጽሐፍ ቅዱስ የተገለጡ ነገሮችን ሳይንስ ግን አረጋግጧል። ለምሳሌ ለምሳሌ የመሬትን ክብነት ከሳይንስ አስቀድሞ መጽሐፍ ቅዱስ ተናግሯል። ለምሳሌ የፍጥረትን ጅ ፍጥረት ጅማሬ እንዳለው ከሳይንስ በፊት መጽሐፍ ቅዱስ ነግሮናል። እንዲሁም ደግሞ ፍጥረት ፍጻሜ እንዳለው ማለቂያ እንዳለው ከሳይንስ በፊት መጽሐፍ ቅዱስ ነግሮናል። ይህንን ሁሉ ግን ሳይንሱ አረጋግጦልናል። እንዲሁም ደግሞ ስለ ግዝረት ስለ ግዝረትም መጽሐፍ ቅዱስ ያውም ደግሞ በስንተኛው ቀን በስምንተኛው ቀን ሰዎች ሊገዘሩ እንደሚገባ መጽሐፍ ቅዱስ በብሉይ ኪዳን ከብዙ ሺህ ዘመናት በፊት ከአንድ ሺህ አምስት መቶ ዘመናት በፊት ተናግሯል። ያንን የተናገረው ነገር ሳይንስ ዛሬ ላይ አረጋግጧል፣ ኢቭን ከቀኗም ጭምር ስምንተኛ ቀን መሆኑ ልዩ ምክንያት እንዳለው፣ ከዛ ቀን በፊት ቢሆን ያ ሰው እንደሚጎዳ ሳይንስ ዛሬ ላይ አረጋግጧል። ስለዚህ እንደነዚህ አይነት ማስረጃዎች የመጽሐፍ ቅዱስን ብቸኛ የአምላክ ቃልነት ማስረጃ ይሆናሉ። እንደዚህ አይነት ማስረጃ ያለው ሌላ ሃይማኖት በፍጹም የለም። የትኛውም ሃይማኖት በዚህን ያህል በብዙ ሺህ ዘመናት ውስጥ ተጽፎ ያውም በብዙ ሰዎች ማለት ተጽፎ ትንቢቶች የተረጋገጡበት እንዲሁም ደግሞ ወጥነት የይዘት ወጥነት ያለው እንዲሁም ደግሞ ከውጭም ከውስጥም ማስረጃ ያለው ሌላ የሃይማኖት መጽሐፍ የለም። ትልቁ የመጨረሻው ማስረጃ ደግሞ የጌታ የኢየሱስ ክርስቶስ ትንሣኤ ነው። እርሱም ደግሞ በሌላ ቪዲዮ ሰራላችኋለሁ። ሰላም ክርስቶስ ይብዛላችሁ። ወንድማችን አቡ ቃሎትን ያሰማልን ጸጋውን ያብዛልን። እዝራችን የምስል ነበር በዊዳችን አሁ ከተመራችሁበት ቁም ነገር እንደወሰዳችሁበትም አልጠራጠርም። በቀጣይ በአሪፍና በአስተማሪ ቪዲዮ እስከምንገናኝ ደረስ ሁላችሁም ቪዲዮ እስካሁን ድረስ አይታችሁ ላይክ አድረጋችሁ ሰብስክራ ካደረጋችሁ ላይክ እና ሴስ ያደርጋችሁ እንዳትረሱ እንዲሁም የሚጠቅማል ካላችሁ ሼር እያደርጋችሁ በቀጣይ በአሪፍና በአስተማሪ ቪዲዮ እንገናኛለን። ቸር ቆዩልኝ።